የሀገራችን የኢኮኖሚ መሰረት የሆነውን ግብርና ለማዘመን መንግስታችን በርካታ ተግባራትን እያከናወነ ይገኛል። ከሚያከናወናቸው ተግባራትም አንዱ ግብርና እንዲዘምን ምርትና ምርታማነት ለማሳደግ የቴክኖሎጂ ሽግግር ለማምጣትና የአርሶ አደሩን ህይወት ለመቀየር ገቢ ለማሳደግ እችን ሀገር ከድህነት ለማውጣት ዘርፈ ብዙ ስራዎች ባለፉት ስድስት ሰባት ዓመታት ሰርተዋል። ለዚህም የሚያግዝ በሀገር አቀፍ ደረጃ እንግዲህ የማሳ ማመጣጠን የላንድ ኮንሶሊዴሽን ስራ ለዚህ ምቹ አጋጣሚ እንደሆነ ወስደናል። ዛሬ እንግዲህ በጅት ዝድና በሌሎች አጋሮቻችን ድጋፍ እነዚህ የተጀመሩ ስራዎች ለማጠናከር የተጀመረው ስራ በተለይ በልዩ ሁኔታ የፓይለት ድጋፉ በዛሬው ዕለት በእኛ ዞን እና በምስራቅ ጉራጌ ዞን ይፋ የሚደረግ በመሆኑ ይሄ መድረክ በመዘጋጀቱም አዘጋጆችና ይህን ፕሮግራም ስፖንሰር ያደረጋቸው አካላት እጅግ አድርጌ ማመስገን እወዳለሁ። ግብርናችን በቴክኖሎጂ የተደገፈ እንዲሆን በመካናይዜሽንን ለመጠቀም እንዲያስችል የተለያዩ የህግ ማዕቀፎችን የአሰራር ስርዓቶችን መንግስታችን አበጅቶ እየተሰራ ይገኛል። ከዚህም አንዱ የመሬት አስተዳደርና አጠቃቀም አዋጅ ተጠቃሽ ነው። አዳዲስ የዘመኑ አርሶ አደሩን አንድ ደረጃ ከፍ የሚያደርጉ ሰፊ ስራዎች ናቸው። ከኛ ክልል አንጻር ከመሬት አንፃር የተሰሩ ስራዎች አንድ ደረጃ ከፍ ያሉ ስራዎች ናቸው። ለእነዚህ ከፍ ያሉ ስራዎቻችን የፌዴራል መንግስትና አሁን ደግሞ የጂአይዜድ አካላት እያደረጉት ያለው አስተዋጽኦ ከፍተኛ ነው። ዛሬ እዚህ የተገኘነበት ዋናው አጀንዳ ግብርናችንን ዘማኔውን፣ ቀጣይነቱን ለማረጋገጥ የህዝባችን ጠቃሚነት ለማረጋገጥ የሚያስችል አርሶ አደሮቻችን መሬታቸው እዚህ ምዛም ተበትኖ በመኖሩ ምክንያት ለጊዜ ለጉልበት ብክነት ለምርታማነት ድገት እድገት ማነቆ ወደ ችግር እያጋጠመን ያለ፣ ስለዚህ ችግር ለመፍታት አሁን በኢፍድሪ ግብርና ሚኒስቴርና በጂአይዜ አማካይነት ፓይለት የሙከራ የላንድ ኮንሶሊዴሽን መሬትን በኩታ ገጠም አደራጅቶ የአርሶ አደሩን ዘመናዊ የአሰራር ስርዓት አዘምኖ የአናኖር ስርዓቱንም አዘምኖ ግብርና ውጤታማነቱን ቀጣይነቱን እና የግብርና ሽግግሩ ማምጣትን እንዲያስችል የሙከራ ስራ በሁለት ዞኖች በኢፌድሪ ግብርና ሚኒስቴር እና በክልሉ ግብርና ቢሮ በተመረጡ በምስራቅ ጉራጌ እና በስልጤ ዞን ሁለት ወረዳዎች ሁለት ቀበሌዎች ላይ የሙከራ ስራ ይሰራል። ብዙ ጊዜ ስራዎች ቀጥታ ከማዕከል ወደ ጣቢያ ይወርዳል። በየደረጃው የሚመለከታቸው መሪዎች በጉዳዩ ላይ በቂ እውቀት በቂ ግንዛቤ ታይዙ ስራውን ማውረድ ስራውን ውጤታማነት ላይ ይፈታል። ስለዚህ ይህን ፈተና ለማለፍ አስቀድሞ በጉዳዩ ላይ ጋር መግባባት መፍጠር አስፈላጊ ሆኖ ተገኝቷል። በመሆኑም ከኤፍድሪ ግብርና ሚኒስቴር እና ና ከጃይዜት ይህን ፕሮግራም ከሚያስተባብሩ አካላት ጋር ቢሮው በተስማማው መሰረት የክልል፣ የዞን፣ የወረዳ፣ የቀበሌ የሚመለከታቸው አካላት አንድ ቦታ ተነጋግረን፣ ተወያይተን በአስፈላጊነቱ፣ በጠቀሜታው በሚያስገኘው ፋይዳ ምንስ ዓለም አቀፍ ተሞክሮዎች አሉ። ይሄ ለኛ ኢኖቬሽን ይሁን እንጂ ሌላ ዓለም ላይ ያረጀ ያፈጀ አሰራር ለኛ ግን አዲስ ነው። ይሄ የማሳ ኩታ ገጠም የፓይለት ፕሮግራም እዚህ ውጤታማ የምናደርገው ከሆነ እንደ ሀገርም እንደ ክልልም ውጤታማ ሆነን ብዙ ቦታዎች ላይ ስራ ልንሰራበት ስለምንችል መተጋገዝ አስፈላጊ ነው የሚል ነገር አለኝ። የተበጣጠሰን መሬት በማቀራረብ አርሶ አደሩ ተጠቃሚ ለማድረግ የተጀመረው ስራ ቀጣይ ልናረጋግጥ ለምን ፈልገው የብልጽግና ጉዞችን መሰረት የሚጥል ነው የሚል ሀሳብ ነው ያለኝ። አርሶ አደሩም ፈቃደኛ ሆኖ ለቀጣይ ስራ ለማገዝ የተረባረቡበት አግባብ አለ። እኛም እንደ ዞን በቀጣይ እየደገፍን ክትትል እያደረግን ውጤታማ እንዲሆን በተገቢው እናገዛለን፣ እንከታተላለን፣ ውጤታማ እናደርጋለን። ክልሉ አለው፣ ዞኑ አለው፣ ወረዳው አለው ምን የመፈፀም አቅም ይሄን ወደ መሬት የማውረድ አቅም አላቸው። አንዱ ታየውሱ ስለዚህም በተግባር ማሳየት መቻል ይጠበቅብናል ማለት ነው። የመሬት አጠቃቀማችን እንዲሻሻልና የተፈጥሮ ሀብታችንም እንድንጠብቅ ትልቅ አስተዋጽኦ አለ። በዚህ ሂደት የኑሮ ውድነትን ለማረጋጋት የስራ ዕድልን ለመፍጠር አይነተኛ ሚና እንደሚጫወትልን ወስደን በዚህ በደስታ ለመስራት ዝግጅት አጠናከናል። በዚህ በኩል ባለደርሻ አካላት ይሄ ስኬታንማ እንዲሆን በርትታችሁ እንድሰሩ በዚሁ አጋጣሚ ጥሬን እያቀረብ ዞኑን ለዚህ ፕሮግራም ስኬት የበኩሉን አስተዋጽኦ ለማድረግ ዝግጁ መሆኑን በዚህ አጋጣሚ እየገለጽ ግብርናችን ግብርናችን የህዝባችን ዋስትና። እንግዲህ የስራ ውጤታማነት ደግሞ የሚለካው በግብርናው ዝማኔ፣ በግብርናው ሴክተር ሽግግር እና በዜጎች የህይወት ለውጥ ስለሆነ ለዚህ ስኬት ሁላችንም ጉዳዩ አውቀን ገብቶን እንግዲህ ለተግባራዊነቱ የጋራ ጥረት እንድናደርግ